ምናም አስጨንቆኛል፣ ምናምን ስላለችኝም ይህን ነገር ፈልጓለሁ። ለምን እንደፈለገችኝም አላወቅኩም፣ ግን ይሄ ለምን ሆነ? ለምን ሆነ? እሷ በዚህ ምክንያት ካልሆነ እኔም ደግሞ አንቺ እንድትገቢ ብዬ ነው እንጂ ሁለቱ የተነጋገሩት ነገር ሊኖር ይችላል፣ አይታወቅም። የምን ለመጠየቅ አስባ ምን ሰው፣ የሰው ልጅ ነን አይደል? እናጠፋለን። ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባለፈው እንግዲህ የተፈጠረውን ነገር አይታችሁታል። የዛን ሰዓት የተፈጠረውን ነገር ሁሉን ነገር ታስታውሳላችሁ እና ዛሬ ደግሞ የመጣሁበት ምክንያት እኔ ሮማን ዛሬ ደውላልኝ ነበረና ለጥብቅ ጉዳይ ፈልጋለው ነው ያለች ለምን እንደሆነ አላውቅም። ነ ለመናገር እና እኔ ዛሬ ደስ አላለኝም፣ ቢከዝ ይህ ሰሞን የሆነ ታይም ላይ እንደሆነ ካስታወሳችሁ፣ አዩ በጣም በእንደዚህ አይነት ጉዳይ ላይ በጣም እየተጣላችኝ ነበረና እኔ ነገር አላመንኩበትም፣ ግን ያው ምንም ቢሆን በጣም አስቸኳይ ነገር ነው። እናም አስጨንቆኛል ምናምን ስላለችኝም ይህን ነገር ፈልግባለ ምናምን ስላለችኝ ለምን እንደፈለገችኝም አላወቅም፣ ግን በጣም አስቸኳይ ነገር ነው ፈልጋለሁ ስለተባልኩኝ ነው። ዛሬ ይህንን ለእናንተም ለማሳወቅም የሚሆን ነገር ያለና እሷ የፈለገችበት ምክንያቱም ሞር ባላቆም ሜይ ቢ ይቅርታ ለመጠየቅ ይሆናል። በዛ ላይ ደግሞ ፍራንክ ነሆና እየተባለም ነበረ ሁለቱ ነው የተነጋገሩት፣ ነገር ሊኖር ይችላል፣ አይታወቅም። ግን ሞር ሰው የሰው ልጅ ነን አለ እናጠፋለን። ይቅርታ ለመጠየቅ አስባ ከሆነ አሁን ስትመጣ እኔ ሞር እጠይቃታለሁ፣ ለምጠይቅ እሞክራለሁ ሁሉ ነገር ያለውን ነገር ማለት ነው። ግን እንደባለፈው ከኔ ጋር እንዳይጣሉ ፈረውኝ በጣም ነው የፈሩት። እሱን ነገር እንግዲህ እግዚአብሔር ይርዳኝ። አላቀም ግን እሷ አስቀምጣቀስንጠብቀና የሚፈጠረው ነገር መሆን ሰላም ነሽ እንዴ ነሽ? ስ ነው እግዚአብሔር። እንዴ ነሽ? ችግር የለም በጣም አስቸኳይ ስላልሽኝ ነው የመጡት እንጂ አልመጣ ነበር አሁን ዛሬ ራሱ አስቸኳይ ነው ምናምን ስላልሽኝ ለምን ነበር ነው የፈለግሽ ምክንያት ያው ባለፈው ግን እዛው

ሰዎች ያው ከዚህ በፊትም የተፈጠረውን ነገር እንደዚህ አይነት ነገር ይፈጠራል። በጣም ብዙ ነገር በእንደዚህ አይነት ዙሪያ ላይ ይህን ነገር አልፈልገውም። በዛ አዩ ደግሞ በዛ ጉዳይ ላይ በጣም በጣም በጣም አስጠንቀቂያለሁ። አይ አሁን አንተ

ስለምኑ የምታጠራው? ስለምኑ የት አውቃችን የምታጠራው? እኔ እኔ ያላመንኩ ሰው ልታምናቸው ነው? አዎ። አይ፣ እንደዛ ማለቴ አይደለም። እና ከተረጋጋ መንፈስ ቁጭ ብለን እናወራና ከዛ በኋላ የሞሩ ያለውን ነገር ነው የሚሆን አይደለ? አንተም እሷን ቀጥሎ ወደዛ

ችግር የለው እጄ ለቀማለኝ። እሱ ግን እኔ ለአንቺ ብዬ ነው ምንድነው ለኔ፣ ለኔ ምንድነው የምትዩ ለኔ? እሱ እኮ ለአንቺ ምን ጠልጦ አይደለም፣ እግዚአብሔርን አንቺ ጠልጦሽ አይደለም፣ እግዚአብሔርን ጠልጦሽ አይደለም። ሲጀመር ደሞ ምን የምን ለምን ለምን እሷ በዚህ ምክንያት ካልሆነ፣ አንን ደግሞ አንቺ እንድትገቢ ብዬ ነው እንጂ ወይ የአንቺን ንብረት ፈልጌ ስትጀመር ያልሽ ገና

ጀመረ እንደዛ አይነት ስራ ሰራቱ እንጂ አይፈልግም። ቆይ ምን ተፈጥሮ ነው? መጀመሪያ ለጋስ ተፈጥሮ ነው ራሱ ለምን? ስለዚህ እንደዚህ እንደዚህ ሆነ። በዚህ ይህ ሲስተም ከተጠቀምኩኝ ልገባ ትችላለች ደግሞ ተመልሰም ትመጣለች። ስለዚህ እርጅኝ ስላለኝ ነው እንጂ እኔ እነሱ መሀል ምን በምንም ታምር እኔ በፈለገች ነገር ምን ይለፋለ። ምንም ምን መረጋገጫ አለ? ነው መረጋገጫ ብዙ ነገር አለ ምን

ገንዘቧን እንብላላችሁ ከእሱ ጋር እሱንም እሱን ያለ አንቺ እንድትገኝ ንብረት ለምን ይወጣል ብለሽ እንድትገቢ ነው እኔ ሌላ ኩል አሁን ለሱ ማረጋገጫ ያስፈልገናል እሺ ችግር የለም እኛና እሺ ወ ራሱ ለምን ነው እንደዚህ ተፈጠረው ደግሞ በቃ ሌላ ሲስተም እምጠቀም ሲስተም ይገኝ ስለዚህ ይሄን ማድረግ አለብኝ ስላለኝ እንጂ እኔ ከሱ ከምን ምንም ነገር ምን

ምን ምን አይነት መረጃ ነው መረጋገጫ? ምንድነው ምን አላችሁ? መረጋገጫ እኛ ሲጀመር ስለምነኝም ብቻውን አይደለም፣ ቆሞ ለመነ። እሱ ለመስረጃ እንዲሆንሽ ማለት ነው። ከፈለግ ማለት ያንቺ እንዴት ገቢ፣ እሱም ደግሞ ከአንቺ ጋር ለመኖር በጣም ፍላጎት አለ። አንቺ ውጭ ስንፈልገ የለም፣ ከኔ ፈልገኛ አደለም፣ እኔም ደግሞ ፈልጌ አደለም ሁሉ

ይስከቲ ያልኩሽ ይሄ ነገር እውነታው የደረስበት ቀን ምንድን ነው የሚሆነው? ታክዩ ጽዱ ጽዱ እኔ በፍጹም አንቺን ልጎዳሽ አይደለም፣ ግን የተሻለ ነገር አይደለም። እንደውም አንቺን እንዳላስገባሽ